በተለያዩ ወራት እንዲሁም ዓመታት ልጆች መድረስ ያለባቸው የእድገት ደረጃ የምንለዋለን። በዚህ ቪዲዮ ልጆች ዋና ዋና በምንላቸው ወራትና ዓመታት ምን አይነት የእድገት ደረጃ ላይ ካልደረሱ ነው ተጨማሪ የሕክምና እርዳታ የሚያስፈልጋቸው የሚለውን የምነግራቸው ይሆናል። አብራችሁን ቆዩ። ዶክተር ናትናይል የለኝ የህፃናት ስፔሻሊስታችን የልጆችን የእድገት ደረጃ አሰስ ለማድረግ ወይም ለመመርመር የምንጠቀማቸው አምስት መሰረታዊ ነገሮች አሉ። አንደኛው ግሮስ ሞተር እንለዋለን። ይህም መራመድ፣ መሮጥ፣ መቀመጥ መቼ ነው የሚችሉት የሚለውን የምናይበት ነው። ሁለተኛው ፋይን ሞተር የምንለው በእጃቸው ነገሮችን ማድረግ እጆቻቸውን ተጠቅመው የሚችሉበት መቼ ነው ነው። ሁለተኛው መሰረታዊ ላንጉጅ የምንለው ቋንቋ ቋንቋቸው በየዕድሜው ምን ያህል ነው እንዴት ነው የሚሆነው የሚለውን የምናይበት ነው። አራተኛው ሶሻል እንለዋለን። ሶሻል ማለት ከስሙ መረዳት እንደምትችሉት ከአካባቢያቸው ጋር ያላቸውን መስተጋብር የምናይበት ነው። አምስተኛው እና የመጨረሻው ኮግኒቲቭ የምንለው ኮግኒቲቭ የምንለው ደግሞ ወይም ኢንተሌክቹዋል የምንለው አስተሳሰባቸውን የምንለካበት ነው። ስለዚህ እነዚህ አምስት መሰረታዊ ነገሮችን በመጠቀም የልጆችን የእድገት ደረጃ ትክክል ነው ወይስ አይደለም የሚለውን ለማየት እንጠቀማቸዋለን ማለት ነው። እስከተወሰነ ጊዜ እንጠብቃቸዋለን። በነገራችን ለምሳሌ ራሱን ችሎ መቀመጥ አለመቻል እስከተወሰነ ጊዜ ይጠበቃል። እንደዛ ግን ጠብቀን ማረክ ካልቻሉ ምን እንላቸዋለን? ሬድ ፍላግስ ወይንም ደግሞ ቀያይ ምልክቶች ወይም ችግር የሚያመለክቱ የእድገት ደረጃዎች እንደማለት ነው። እነዚህን በደንብ አጢኖ ልጆቻችሁ ላይ ማየት ያስፈልጋል። ለምሳሌ ስድስት ወር ሆኖት መገልበጥ የማይችል ከአንድ ጎን ወደ አንድ ጎን መገልበጥ የማይችል ልጅ ልክ አይደለም። ከዛ በተጨማሪ ስድስት ወር ላይ ጭምድድ አድርጎ ከያዛችሁ ጨቅላ ሕፃናት ሆኖ ጭምብድ አድርገው ይይዛሉ ብለናል አለ ስድስት ወር ላይ ግን ይህ ግራስ በምንለው ሪፍሌክስ ብዙ ጊዜ ከአራት ወር ጀምሮ መጥፋት አለበት። እስከ ስድስት ወር ከቆየ ይሄም አብኖርማል ነው፣ የሆነ ችግር አለ፣ ምርመራ ማድረግ ያስፈልጋል ማለት ነው። ከዛ በተጨማሪ ዘጠኝ ወር ላይ ለምሳሌ ራሱን ችሎ የማይቀመጥ ልጅ ከሆነ ስድስት ወር ላይ ማድረግ ያለበትን በአንድ እጅ ቀይዞ ይዞ ወደ ሌላው እጅ ማስተላለፍ የማይችል ከሆነ የሕክምና እርዳታ ያስፈልጋል። አንድ አመት ላይ ስሜት አንድ ዓመት ላይ ዳዴ ማለት ካልቻለ ከዛ በተጨማሪ ተደግፎ መቆም ካልቻለ ምግብ አላምጦ መዋጥ የማይችልም ከሆነ መሰረታዊ የሕክምና እርዳታ ያስፈልገዋል ማለት ነው። አመት ከስድስት ወር ሆኖት መራመድ የማይሞክር ከሆነ ወይንም ደግሞ በራሱ መቆም የማይችል ከሆነ ምንም አይነት ቃል መናገር የማይችል ከሆነ ይህም የሕክምና እርዳታ የሚያስፈልገው ይሆናል ሁለት አመት ሆኖት እስቲፍራን የምንለውን ወይንም ደግሞ ውጥር ብሎ መሮጥ ካልቻለ ከዛ በተጨማሪ ሁለት ዓመት ሆኖ ምንም የምትሉትን የማይሰማ ከሆነ ትእዛዝ ስትሰጡ ምንም አይነት የመመለስ ምልክት የማያሳይ ከሆነ አንዱ ችግር ይሆናል ሶስት አመት ሆኖት መሮጥ የማይችል ከሆነ ኳስ መምታት የማይችል ከሆነ ከዛ በተጨማሪ ሁለት ዓመት ላይ ማድረግ ያለበትን ኖና አባ ወይንም ደግሞ ሂጂማ አይነት ቃላቶችን ሁለት ቃል ያላቸውን አረፍተ ነገሮችን መመስረት ካልቻለ ደረጃ መውጣትና መውረድ ምንም የማይችል ከሆነ ማሳየት ያስፈልጋል። አራት ዓመት ሆኖት ሶስት ዓመት ላይ ማድረግ ያለባቸውን ነገሮች ለምሳሌ ሰርክል መስራት ካልቻለ ችግር ነው፣ የህክምና ክትትል ያስፈልገዋል። አምስት ዓመት ሆኖት በትክክል መራመድ ካልቻለ፣ አራት ዓመት ላይ ማድረግ ያለበትን ትራያንግል ካልሰራላችሁ፣ ቀላል ስዕሎችን መስራት ካልቻለ ከዛ በተጨማሪ ደግሞ ብዙ ጊዜ በዚህ እድሜ ልጆች ትምህርት ቤት ወይንም ደግሞ ኬጂ የሚገቡበት እድሜ ስለሆነ ለምሳሌ አስተማሪዎች የዚህ ልጅ እድገት እንዴት ነው አሳሰበኝ ካሏችሁም በደንብ ማጤንና ለህክምና ማሳየት ሊያስፈልግ ይችላል። እነዚህ የእድገት ደረጃዎች እንዳሉ ሆነው አንዳንድ ደግሞ ኖርማል የሆኑ የአስተዳደግ ሂደቶች አሉ። ለምሳሌ ዳዴ ሳይል ቆመ ይላሉ። እስኪፕ ሊያደረጉ ይችላሉ። በትክክለኛው እድሜ ከሆነ ምንም ችግር የለውም። ዲቨሎፕመንታል ዲቪንስ ይባላል። ከዛ በተጨማሪ ለምሳሌ ዘጠኝ ወር ላይ በአባ ማማ ማለት ችሎ ራሱን ችሎ መቀመጥ አልቻለም። ይሄ ዲቨሎፕመንታል ዲሶሴሽን የምንለው ሲሆን ይሄ ግን አንዳንድ ጊዜ ኖርማል ይሆናል። ነገር ግን በሁለቱ ክፍሎች መካከል ልዩነቱ የሰፋ መራራቅ ካለ አብኖርማል ሊሆን ይችላል። ከዛ በተጨማሪ ሌላኛው ወይም ዲቨሎፕመንታል ሪግሽን ሪግሬሽን የምንለው ይህም፣ ለምሳሌ ልጄ መሮጥ ይችል ነበር፣ ልጄ መራመድ ይችል ነበር፣ አሁን ግን አይችልም ካሉ ይሄም ሌላ ችግር ይሆናል። እዚህ ላይ መጥቀስ የሚያስፈልግ አንድ መሰረታዊ ነገር አለ። አንዳንድ ልጆች በተለያዩ ችግሮች ምክንያት ለምሳሌ ያለ እድሜያቸው የተወለዱ ልጆች እንደ ኖርማል ልጆች ላይሆን ይችላል እስከተወሰነ ጊዜ እድገታቸው። ከዛ በተጨማሪ ህመም ቢያጋጥማቸው ለምሳሌ ልጅ ስድስት ወሩ ላይ ቢታመም ተደግፎ ቁጭ ላይል ይችላል አለ። ስለዚህ የታመሙ ልጆችም እንደዛ ላንጠብቅባቸው እንችላለን። ከዛ በተጨማሪ የተለያየ ደግሞ የረጅም ጊዜ ህመም ያላቸው ልጆች ቤተሰብ ውስጥ ችግር ያለ ልጆች ይህም መሰረታዊ ነገር ቤተሰብ ውስጥ አለመግባባት የልጆችን የተለያየ የእድገት ደረጃ የሚጎዳ ነገር መሆኑን ማወቅ ያስፈልጋል። ከዛ በተጨማሪ እርዳታ የማይደረግላቸው ልጆች፣ ልጆች በተገቢ ሁኔታ እንዲያድጉ ከቤተሰብ እርዳታ እገዛ ያስፈልጋቸዋል። ስለዚህ እሱንም ማገናዘብ ያስፈልጋል ማለት ነው።